ብስምላ ወሰላቱ ወሰላም አላ ረሱሊላህ። የእፎይን ጉዳይን አስመልክቶ ባላ ፍቃድ ለክርስቲያኖችም ይሁን ለሙስሊሞች አጠር ያለ ምክር ይሆናል ማለት ነው። ይሄ ድምፅ ፋይ አንደኛ፣ እፎ የተባለው ግለሰብ የክርስትና እምነት ተከታይ እንደሆነ ይታወቃል። ነቢዩ ሙሐመድን ሰለ ላሁ አለይህ ወሰለም ነብዩ ማለት እንደዚህ ሐፍረተ ገላን የሚልስ ሰው ነው የመሳሰለው ሲል ቁጥር አንድ ያደረገው ነገር ውሸት ነው። ውሸት ደግሞ ክርስቲያኖች ሆይ በሃይማኖታችሁ ልታወግዙት ይገባል። ውሸትን ልታወግዙት ይገባል። ለምሳሌ ማርያም ማለት ሰማይና ምድርን እኮ የፈጠረች ናት ሁሉ ነገር ከሁሉ ነገር በፊት የነበረችው ማርያም ናት ቢል አንድ ሰው ይሄ እውነት ነው? አይደለም፣ ውሸት ነው። ክርስቲያን እንኳን ቢሆን ምን ልታደርጉ ይገባችኋል? ልትቃወሙት ይገባል። እኛ እፎይ ለምሳሌ፣ የክርስትና እምነት አስተማሪ ከመሆኑም ጋር በስልምናና በክርስትና መሃል ንጽጽር እሰራለሁ ብሎ ትክክለኛ ነጥብ ቢያነሳ ማን ነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም እኛ ክብራቸውን ነካ እነካንልም። ምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አኢሻ የተባለችው ሚስታቸውን በዘጠኝ ዓመት ነው ያገባው ቢል እኛ ምን እንላለን ሙስሊሞች? አዎ ነቢዩ ሙሐመድ በዘጠኝ ዓመቷ ነው ያገቧት፣ ያገቡበት ደግሞ በዚህ በዚህ በዚህ በዚህ ምክንያት ነው እንዲ እንዲ እንዲ እንዲ ነው ብለን መልስ እንሰጣለን። ይሄም ክብር መንካት አይባልም። ለምን እውነታን ባማከለ መልኩ እፎይ ያነሳው ጉዳይ ስለሆነ፣ ነገር ግን እሱ ይሄን አይደለም ያደረገው። እሱ ኦንላይን ላይ የታችሁት ከሆነ የሆነ ስፐርም ምናምን በእጁ ላይ እያጨማለቀ የሆነ የታች ሰፈር ልጆች የሚሰሩትን ስራ ይዞ የሚወጣ ሰው ኦርቶዶክስ ነኝ ብሎ ብቅ ሲል ምን ማለት ነው የነበረባችሁ ኦርቶዶክሶች? እፎይ እኛን አይወክልንም ነው እንጂ ማለት የነበረባችሁ እኔም እፎይ ነኝ አይባልም። እስቲ ከእኛ ትንሽ ትምህርት ውሰዱ። ወደ ኋላ ዞር ብዬ ላስታውሳችሁ። ከዓመታት በፊት ዳኢሽ ወይንም አይኤስ አይኤስ የሚባለው ሊቢያ ላይ ኢትዮጵያዊ የሆኑ የጨርቆስ ልጆችን ወደ ሀያ ምናምን በላይ አጋድሞ ሲያርድ ኢትዮጵያ ውስጥ ያለ ሙስሊም ያለው ምንድን ነው? ዳኢሽ እኛ ኢትዮጵያውያን አይወክልም እኳ አደለም ያል ነው። ኢስላምን አይወክልም ነው ያል ነው። ልብ በሉ እዚያ ሀገር ላይ በተሰራ ስህተት አይደለም። እኛ ምን እያልን ያለ ነው? ይሄ ዳእሽ የተባለው ቡድን እኛን አይወክልም እያልነ ያለነ ያለ ነው። ውጭ ሀገር የተከሰተ ከእኛ ጋር ግንኙነት የሌላቸው ግን የሃይማኖቱ ጥላ ውስጥ ስለሆኑ በኢስላም ሽፋን ስለተንቀሳቀሱ የሰሩት ስራ ኢስላም የማያዘውን ስለሆነ ምን ብለናል እኛ? ዳእሽ ሙስሊሙን ኢስላምን አይወክልም ብለናል። እናንተ ስታስቡት እስቲ አሁን የውኒማኛ ይወክላችኋል ከዚህ በፊት ምን ይል ነበር? የሆኒ ማኛ አሁን እንኳን ተመልሷል፣ በአደባባይ ይቅርታ ጠይቋል። ድንግል ከነ ልጇ ብሎ ይገባና ግን ድንግል ምትጠላውን ድንግል ያላደረገችውን ቆሻሻ ንግግር ይናገር ነበር፣ የሰው ሃይማኖት ይነካ ነበር። አሁን ግን አልሐምዱሊላህ፣ አላህ በልቦናው ላይ ቅን ነገር አሰፈረበት፣ እንዲህ አይነት ነገር ልክ እንዳልሆነ ይኸው፣ ቅርብ ቀን የለቀቀውን መስማት ትችላላችሁ። እንዴት ነው እናንተ፣ እኔም እፎይ ነኝ የምትሉት? እፎ አሁን አብረውት ቢሆን ሰው ነው ኦርቶዶክስ ሰዋታ ነው። እፎይን እኔም እፎይ ነኝ የምትለው ስለዚህ፣ እንዲህ የምትሉ ኦርቶዶክሶች በቁጥር አንድነት ወደ ቅልቦና ተመለሱ። ማንኛውም ሰው ትኩረት ሊሰጥ የሚገባው ነገር በውሸት ላይ የተነሳ ነገር ሁሉ መጨረሻው ክስረት ነው። እናንተ ካስታወሳችሁ ፓስተር ዮናታን ስለ ማርያም ነው ስለሆነ ነገር ተናግሮ የሆነ ነገር ተናገራችሁ፣ በጣም ተቆጣችሁ። ለምን ማርያም ላይ ያለው እውነተኛ ነገር እንዳለ ቁጭ መጽሐፉ ላይ ያለውን ብቻ ሳይሆን ሌላ ነገር ጨምሮ ነካችሁ። በጣም ተበሳጫችሁ። ስለዚህ በራስ ላይ እንዲደረግብ የማትፈልገውን ነገር በሰው ላይ አታድርግ። ያውም ውሸት ሲጨመርበት ያውም እንደ እፎይ አይነት ሰው ለእናንተ ጭራሽ አይጠቅማችሁም። ስለዚህ ግፍን እንጠንቀቅ፣ ሁላችንም። ከምንም በላይ ግፍ መጨረሻ ላይ ጠልፎ ይጥላል። አሁን ወደ ሁለተኛው ደረጃ የልመጣ ነው። አሁንም ኦርቶዶክሶች ጋር ነኝ። ኢስላም አራጅ ነው ኢስላም ገዳይ ነው ብለው የሚሰብኩ ሰዎች አሉ። እንሻ አላህ አመጣበታለሁ። ሌላ ቪዲዮ ራሱን ችሎ ነጠላ የለበሰ ስብከት ላይ ያለ ሰው ምን ያለበት አለ። ራሱን ችሎ ቪዲዮ አመጣለሁ። ጠቆመ ብቻ ላደርጋችሁ። ፈረንጅና ኢስላም ነው ያወቀበት ቀን ሙሉ ጾመው ውለው እኮ ማታ በተምር በስጋ በወተት ያፈጥራሉ አለ ይህ አይመለከትህም። እኛ ሃይማኖታችን ብለን እስከያዝነው ድረስ አንድ እውነት አላስምርላችሁ። ክርስቲያኖች የምታምኑበት ነገር ለእኛ ክህደት ነው። እኛ ሙስሊሞች የምናምንበት ነገር ለእናንተ እንደ ክህደት ነው የሚታየው። እኛ የምናምንበት ጀነት ያስገባናል ስንል እናንተ ክርስቲያኖች ምን ትላላችሁ? አይ ይሄ አካሄዳቸው እኮ ሙስሊሞችን እሳት ያስገባቸዋል ጋህነብ ያስገባቸዋል ትላላችሁ። እናንተ ያመናችሁበትን ነገር ደግሞ እኛ ምን እንላለን? ኦ ይሄ ነገር እኮ እሳት ነው የሚያስገባው። የኛ እምነት ነው ልክ እንላለን። ለዚህም ሲባል አላህ ምን አለን? ለኩም ዲኑኩም ወሊየዲን ወሊየ ዲን በሉ ተባል ለእናንተም ሃይማኖታችሁ አላችሁ፣ ለእኛም ሃይማኖታችን አለን እንድንል ነው የታዘዝ ነው። ስለዚህ ወደ ጥያቄ የልመለስ፣ ኢትዮጵያ ውስጥ እንግዲህ ክርስቲያንና ሙስሊም የሆነ ጎጃም ክርስቲያን ብቻ ነው የሚኖርበት፣ ወሎ ሙስሊም ብቻ ነው የሚኖርበት የሚባል አይደለም። ተደበላልቀን ነው ኢብን አዲስ አበባ ውስጥ እየኖርን ያለ ነው። በሰይፍ ብቻ እኳ አይደለም ሰው የሚገደለው፣ ምግብ ላይ መርዝ መርዞ ድግምት ሰርቶ። ግን እኛ ሙስሊሞች እንዲህ አርገናችሁ እናውቃለን? በፍቅር እኮ ነው አይደል? እየኖርን ያለ ነው በሰላም ሃይማኖቱ ባስቀመጠው ባውንደሪ ልክ ምን እያደረግን ያለ ነው። የጎረቤት ሐቅ ስትታመሙ ጠይቀን፣ ሲቸግረን ረድታችሁን። በዚህ መልክ እየኖርን ያለነውን ያለ በቤተ ክርስቲያን ደረጃ ግን ሙስሊም አራጅ ነው። ገዳዮች አደሉ ወይ? ከገደላችሁ ጀነት ትገባላችሁ ተብለው የለ ወይ? ማለት ይሄ እኔ እንጃ የሃይማኖት ሰው የሆነ አይዋሽም። በቃ እዚች ላይ ብቻ እንጠንቀቅ። እፎይን ለዚህ ጉዳት የዳረገው ምኑ ነው? ውሸቱ ነው እንጂ ባላ ፍቃድኛ። ከዚህም በፊት ሚዲያ ላይ የሚነሱ ነገሮች አሉ። ነቢዩ መሐመድ አይሻም በዘጠኝ 9 ዓመቱ አገባት መልስ ሰጥተናል። አሁንም በቅርብ ቀን ግን፣ ለእናንተ ደግሞ ለክርስቲያኖች ሆይ አዎ ነቢዩ ሙሐመድ አኢሻን በዘጠኝ ዓመቷ አግብቷታል ብለን ማስረጃዎቹን ሁሉ ቁጭ እናደርጋለን። ስለማናፍርበት ሃይማኖታዊ ትእዛዝም ስለነበረ ሙሉ ማስረጃውን ካልሰማችሁ ግልጽ ስለማይሆን እንረጋጋና ሲያደርሰ እናያለን። አሁን ወደማን ደረስን? ወደ ሙስሊሞች ደግሞ ደረስን። ሙስሊሞች ሆይ፣ ሙስሊሞች ሆይ፣ እፎይ ይሄንን አደረገ ብላችሁ የተለየ ሪአክሽን የምትወስዱ ሰዎች አላህ ልትፈሩ ይገባል። መግደል ነው እንዲህ ማረግ ነው ማናህንተ ኢስላም መቼም ህይወት ነው በንዴት ሰዓትም በደስታ ሰዓትም ኢስላም ነው ሊገዛን የሚገባው አይደለ በሸሪአ ወንድምህ ቢገደልብህ በሸሪአ ህግ የሚለውን አስታውስ አይደለም እንደ ኢትዮጵያ አይነት የተለያዩ ሃይማኖት ያሉባት አገር ቀርቶ በሸሪአ ወንድምህ ቢገደልብህ ምንድን ነው የምትፈጽመው እርምጃ የወንድሜን ገዳይ እገለዋለሁ ነው የምትለው ወይስ ለሸሪአ መሪና ለሸሪአ ዳኛ አሳልፈህ ትሰጣለህ ለሸሪአ መሪ አሳልፈ ትሰጣለ የሸሪዓ መሪና ዳኛ ነው እዛ ሰውዬ ላይ የሚገባውን ፍርድ ካጣራ በኋላ የሚወስደው ስለዚህ እኛ እዚህ ሀገር ውስጥ ስንኖር መንግስት የለም አንልም አይደል መንግስት አለ ፖሊስ አለ ወታደር አለ አገሪቱ ላይ ባለው መተዳደሪያ መሰረት እኛ መልእክተኛ አድርገን የያዝናቸው የሃይማኖቱ ትልቅ መገለጫ እንዲህ ሆነውብናል ብለን ስሞታችን ደግሞ ለማን ነው የምናቀርበው መጅሊስ ተብለው የተቀመጡ አካላት አሉ። የሙስሊሙ የሐጅ የመቃብር የሃይማኖት ጉዳይ ይመለከታቸዋል ተብለው የተቀመጡ አሉ። አላህ ባጓደሉት ነገር እነሱን ይጠይቃል። የእኛ ሐላፍትና ግን ምንድን ነው? ለእነሱ ጉዳዩ ማድረስ። እነሱ በመንግሥት መዋቅር መሠረት በምን መልክ ይሄን ጉዳይ መውሰድ እንዳለባቸው ሐላፍትናው ተሰጧቸዋል እንጂ ማንም ተነሥቶ በየቲክቶኩ በየፌስቡኩ በየዩቲዩቡ፣ እንደዚህ አርግ፣ እንደዚህ በል የሚለው አይደለም። ወደ ሶስተኛ ነጥብ የደረሱ ሙስሊሞች ነው ይሄ የሚመለከተው። ሙስሊሞች ሆይ፣ ኮሜንቶች እያየሁ ነው። አላህ ምንድና ያለን መሐይማን፣ አላዋቂዎች የማይሆን ነገር ሲናገሩ ሰላም ብላችሁ ጥላችኋቸው ሂዱ ነው የሚለው። እናት እንደዚህ ትሁን፣ አንተ ምናምን ልጅ ብለው የሚሳደቡ ሰዎች አሉ። ያን ስድብ ምን ያደርጉታል? ሌሎች ስክሪንሹት ያደርጉና ተመልከቱ፣ ሙስሊሞች መሐመድንማ ገና ቆይ እነካከዋለን እናሳብዳቸዋለን ይላሉ። ስለዚህ ሙስሊሞች ሆይ ከነብስ የጨምሮ አደራ ምለው ምንድን ነው አላህ እንደ መከረን ከአላህ ውጭ ሌላ አማልክትን የሚያመልኩ ሰዎችን ምን አታደርጉ አለ እንዳትሰድቧቸው። የሚያመልኩትንም አካል እነሱንም ቢሆን እንዳትሰድቧቸው አለ። ለምን እነሱ ደግሞ በተገላቢጦሹ አላህና መልክተኛውን ዲኑን ይሳደባሉና ባለማወቅ አለ። ስለዚህ ሃይማኖቱ የሥነ ሥርዓት ሃይማኖት ነው። አላህን እንፍራ። ሁላችንም በልክ እንሆን። ክርስቲያኖች የራሳችሁ መንገድ አላችሁ እንዴ ንትጸያፍ የሚሠራን ሰው እንዲያውም አሳልፋችሁ ልትሰጡኛ ዳእሽ አይወክልንም እንዳልነው እፎይ አይወክልንም እንጂ የሚባለው እኔም እፎይ ነኝ አይባልም። አላህ ቀኑ መንገድ ይምራን። ወሰላሙ ዓሌይኩም ወረሐመቱላህ።